መሳይነ አለች ሄሉ። ዛሬ ሄሉ የልቧን የተናገረች ይሄን የነብር የልቧን የተናገረችው ዛሬ። አይ አንቺንም ነጋፍ ግቶሽ ይሄ ያለመኝ ሴትዮ ዛሬ አበባ ተሰጠ ብለሽ ፍንዲቅ ስልት አበባውንም ይዘሹ ሳትሄጂ ቀረሽ ዛሬ። አቤት ሄሉ ጀግና ሆናት እናንተ፣ የቀጭ ነብር ናት። ምየነ የምሬ ነው ምላቸው። ናቲ ደግሞ ሄሉ ተቀናለች መስሎት ነው መሰለኝ ጓደኛዬን ምናምን እያለ ዛሬ ደስ ብሎኛ አዲስ ህይወት ጀምሬያለሁ እያለ አይ አዲስ ህይወት ጀምሬያለሁ ከማለት የምታከብርህ ሴት ፍቅር አባቴ አንዴ ሂዶ ሃንጣለኝ አንዴ ምን ይገትርሃል እጣ ገቤ ዘወር ዘወር አትልም ወይ ምንድነው የሚገትርህ? እያለችህ አሁንች ሚስቴና ተላላ በእናትህ ምን ይገትር ሃል ተጠገቤ ዘወር በልልኝ እያለችህ የእውነቴ ነው የምላችሁ። እሱ ግን ለሄሉ ለማስቀናት ነው መሰለኝ እንዴ የሚጥረው ማለት ነው። ሄሉ ከሆነች ቀጭም ማይታል ለምንም አቃናምሽ። ይህንንም ስላፈቀረች ነው እንደዚህ የሆነችው። ሄሉን ሁላችንም እናቃታለን። እናቲ ይሄ ደግሞ ማን ነበረ ያብተብየው ማለት ነው። እንዴት እንዴት እንደሚያረጋ አላቅ። እንዴት እንዴት እንደሚያረገ ከአንተ በላይ ሰው የለም። በቃ አይደል ዋው ሰላም እንዴት ናችሁ? ደህና ናችሁ ወይ? አለውላችሁ አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁሉ አብራችሁ ላላችሁ አመሰግናለሁ። ሰላም እና ጤና ፍቅር ከእናንተ ጋር ይሆን። ይያው በአዲስ መጥቻለሁ። እንግዲህ ይሄ ቪዲዮ ላይክ፣ ሼር፣ ሀሳብ አስተያየት ስጡበት እላለሁ። ልጆችዬ ዛሬ እንግዲህ ሄሉዬን አይታችኋታል ብዬ አስባለሁ። እውነት ግን ጎበዝ ናት፣ የምሬ ነው ምላችሁ። በጣም ጎበዝ ናት። በስማም እንዴ! እንትን በቃ ደፋር ጀግና ናት። አበባውን እኮ ቤቷ ይዛ ሳትሄድ ቀረች። ቢጨንቃት ሄሉ ከሄደች በኋላ አበባውን ቁጭ ብላ ትለቅማለች ማለት ነው፣ ልጅቷ የተሰጣትን አበባ። አየየየይ አንችንም፣ ነገ ይሄ ሲጀመር በአንዲትም የሚረጋ ሰው አይደለም፤ ሲጀመር ይሄ ያብ የሚባል ሰውዬ ማለት ነው። እውነት ታያላችሁ፣ በፍጹም ማለት ነው። ዛሬ ሄሉ የልቧን ነው የተናገረችው። በቃ እኔ ልናገር ያስብኩትን ሁሉ ነው ዛሬ የተናገረችው ማለት ነው። እናቴ ተብዬው ደግሞ መጀመሪያ ፍቅረኛዬን ከዋወቋት ከማለት በፊት ማለት ነው ለአንተ ክብር የምሰጥህን የምታከብርህን ፍቅር ፍቅረኛ ብትይዝ ይሻላል በይ። እኔ እውነት ለመናገር ፍቅረኛዬን ተዋወቋት ማለት እኮ ያለብህ ለአንተ ክብር ያላት መሆን አለባት። ይቺ አንዴ ሂድ ነው ሃንጣልኝ አንዴ ቤቱን አስተካክለው፣ አንዴ ዝም ምን ይገትርሃል እያለችህ፣ አሁን እች ሚስቴን አትላለህ። ፍቅረኛ አይነት ትላለህ። ኧረ እስማ አምሁዱን ውዲህ እኮ ነው እናንተ ሰምታችኋል፣ አይታችኋል። ልዑል ለምን እዚህ ዘፊ መጣች ዛሬ ብሎ እንግዲህ ልዑል ሄሉዬ ላይ ተናዷል። ይሄን ልጅ ማየት አልፈልግም ሚስትህን ይዘህ ሂድ ያለ አለ። ኧረ ያ በምትባል ሰውዬ ግን በጣም የምትገርም ሰው ነው። ሚስትህን ይዘህ ሂድ አይባልም፣ እህቱ ናት፣ ሚስቱ አይደለች። እውነት አይባልም፣ እንደዚያ አይደረግም። ኖር ነው ሚስትህን ይዘህ ሂድ አይባልም። እውነት አንተ ግን በጣም የምትገርም ሰውዬ ነው። እውነት ለመናገር በጣም ታምፋለ። ሚስትህን ይዘህ ኪድ አለ እኮ ሚስትህን ይዘህ ኪድ። ያጋብተዋል እሱ እንዴት ነው ቀርቦ የሚያወራት ሌላ ነገር አይደለም። እሺ አንተ ነህ እዚህ ጋር፣ አንዴ ለአንዷ ቀለበት፣ አንዴ ሲጀመር ለሄሎ ያረክላት ቀለበት ለሌላው አማር ገላ፣ ከካሜራ ጀርባ ተጣልታችሁ የቀማት ይመስለኛል ሳስብ፣ ማለት ነው። እውነት ለመናገር አንተ ማለት እንደዚህ ነው እንዴት ተረዳው፣ ከሆነ ማለት ነው ያችን ካሜራ ላይ ሳወጣ ቀርታ ነው እንጂ ያችንም እንዴት ሰብራ በታል። እውነት ለመናገር አንተ ማለት እንደዚህ ነው። ምክንያቱም ታስታውቃለህ፣ ሲጀመር ሲያዩህ እራሱ ማለት ነውና፣ ለማንኛውም እግዚአብሔር ልቦና ይስጥህ። ይሄን ነው የምልህ፣ ሴት ልጅ ማስለቀስ ተገቢ ነው ብዬ አላስብም። ከባድ ነው እና ፈጣሪ ልቦና ይስጥ። ይሄን ነው የምመኝልህ። ልብ ይስጥ፣ ልቦና ይስጥ። ያለዛ ከባድ ነው ምክንያት ለመናገር ሄሉ የእኔ ጀግና፣ ዛሬ ግን አላለቀሰችም። ልክ ልኩ ነው ነግረው የሄደችው። ካሜራ ማኑ ነው እንግዲህ የደወልላት ማለት ነው። ካሜራማናቸው አንድ ይመስለኛል፣ ለዛ ነው የደወልላቸው አያችሁ እና፣ ይገርማል በጣም። ለማንኛውም እንደዚህ አይነት ሰው ነው መሆንህን ማወቃችን ጥሩ ነው፣ ማወቃችን ጥሩ ነው። አንቺም ልጥፍ ልጥፍ በይና ነጋፍ ግቶሽ ይሄዳል መኝ ይሄ ነገ ሌላዋን ሴት ደግሞ ዞር የሚል ሰውዬ ነው። አንቺ ንሽ እኔ ህይወት እያለ ደግሞ ያቺ ጋር ይሄዳል ያቺንም ደግሞ ልቧን ይሰብራል። ይሄ ሲጀመር የለመደ ነው። እውነት ለመናገር ብቻ ይሄ ብዬሽ ብርቱ ሴት ሁኔ፣ ጠንካራ ሴት ሁኔ፣ ጎበዝ ሴት ሁኔ ነው የምመክርሽ እኔ። ተይው የራሱ ጉዳይ እሺ። ተይ ይሄ የበለጠ ሁላንች ልባ የሚሆነው ወንድ ይሰጥሻል ፈጣሪ። ሲጀመር አንቺ ጎበዝ ጀግና ሴት ነሽ፣ ምንም እንዳይመስልሽ። ይብላኝለት እንጂ ለእሱ አንቺ ጎበዝ ነሽ አንቺ ጀግና ነሽ እሺ ተይው ለምኑ ይበያው ይሄ ለምኑ ይበያው ማለት ነው ደግሞ እሱ ምን ስለሆነ ነው የምለመነው አትለምኝም እሺ ምን ስለሆነ ነው የሚለመነው አስደሰተሽኛ ለማንኛውም? አበባውን ለማንኛውም አበባውን ብትንትን እና ያደረግሽውና ይመች ጀግኒት ማለት ነው ሸብሪት ይመችሽ ሄሉ ለቀይ ያረጠ ያላሳዝንሽው አለቻት። ወይሄሉ ወይሄሉ ወይሄሉ ወይሄሉ ወይሄሉ ወይሄሉ ይመችሽ፣ እውነት ያራዳ አለች። ይመችሽ፣ ይመችሽ፣ ሹራ ሽሉ እውነት ያራዳ አለች። ናቸው ለማንኛውም ስላየው ደስ ብሎኛል፣ ዛሬ ሄሉዬ፣ ሁላችሁም ሁሉም ስላየው ደስ ብሎኛል። ናቲ ግን መጀመሪያ ሚስቴን ከማለት በፊት ራስን የምታከብርልህ ሚስት ትሆን? ኦኬ። ይሄንን ነው የምልህ። ጸጉሯ ደግሞ የራሷ ጸጉር ይመስል ሰላሳ ጊዜ ትገትታለች እኮ ደግሞ ልክ እንደ የራሷ ጸጉር።